ገባሽ? ሚስቴ ነሽ በቃ። በጸባይ ካልሆነ በግድ። ሰላም ሰላም፣ ጤና ይስጥልን። እንኳን ወደዚህ ቻና ላይ በደና መጣችሁ። ቤተሰቦቻችን በጣም ያሳዝናል፣ የምር በጣም እያሳዝናል፣ የምር ነው የምላችሁ እንጂ እች እህታችን ማለት ነው፣ የብዙ ልጆች ታውቁታላችሁ፣ ውብዬ ናት። ብዙ ልጆች እናቃታለን። እና እኔ የምለው የኔ እናት በጣም ነው የተሰማኝ። የምር ማለት ሰው ከወለደ በኋላ የራሱ ቤት ረፍላል አይደለ? እሰይ ተመስገን ብሎ ረፍ ረፍላል። እች እህታችን እንግዲህ በጣም ነው የምርስ ቀይ እያየችው ያለችው። ለምን እንዴት እንደዚህ ትያለሽ ብላችሁ እንትን ማድረግ ትችላላችሁ። እንግዲህ እርግዝና ሰዓት ላይ እንዴት እንደሆነች እንዴት እንደሆነ እናያለን፣ እያየን ነው ያለን። ደግሞ አሁን ደግሞ ከወለደች በኋላ እንዲህ እንዲህ ከወለደች በኋላ እንደዚህ መልኩ እንደዚህ ሁኔታ ሁል ቀንም፣ እንደዚህ ሁል ቀን በጣም እያሳዝናል ነው። የምር በጣም ነው አዘንኩት። የመጨረሻ እንደው በዚህ ገና ጨቅላው ልጅውን እዛ እንጂ ሁለት ልጆች በዛ ላይ ሂዛ ማሄድ አለብኝ ማለት በጣም የሚያሳዝን ነገር ነው። የምር በጣም እያሳዝናል መሀመም ማለት ከዚህ በፊት ያለው ህብረት፣ ከዚህ በፊት ያለው ፍቅር፣ ከዚህ በፊት ያለው አንድነት፣ ከዚህ በፊት ያለው ሁሉም ነገር እንደት ሆነ? ጌት ሄደ። ዛሬ በጣም የሚያሳዝን ነገር ነው የምር ከምለው በላይ ማለት ነው። በእንደዚህ ሁኔታ መሆኗ በጣም ያሳዝናል። ከምለው በላይ እንዴ የምር እና መሄድ አለብኝ አያችሁ። እርቀት ላይ ከቤተሰቦቻችሁ ጋር ስትኖሩ ጊዜ በጣም ከባድ ነው አያችሁ። ሰው ባልና ሚስት ውስጥ የሚፈጠረው ነገር አያችሁ፣ ሲፈጠር ደግሞ እርቀት ሲኖር፣ እንዴት ቤተሰቦቻችሁ ጋር እንዴት እንደምትደርሱት አያችሁ፣ በጣም ከባድ ነው ቶሎ ቤተሰቦቻችሁ ጋር ማሄድ ይከብዳል። አሁን እቺ ቤታችን ሁለት ልጆች ይዛለች። እንግዲህ ቤተሰቦቹ በጣም ርቀት ቦታ ላይ ነው ያለሁት። እንግዲህ አስቡት፣ እና ሄዳለሁ ብላ እንደዚህ ሲሆን በጣም የሚያሳ የኛው ዳጊ ደግሞ እየፎገረ ከዚህ በፊት እኮ ውብዬን በጣም ይወዳል ዳጊ። በጣም ንሀም ራሱ ቁጣ በቁጣ ሳውራ ጊዜ ዳጊ በጣም እየሆነ ደስ የሚል ልጅ ነው፣ ጸባይ ያለው ልጅ ነው። አሁን ግን ምን እንዳለ ሰምታችኋል ብዬ አስባለሁ። ትሄድ ነውሀም ወንድሜ ተጎዳክ፣ ሌላ ሳዋጣክ፣ ትሄድ ከፈለገች ልቀቃት ይላል። ቀጥሎ ደግሞ ምን አለ ይመስላችሁ? አንቺ ይቅርታ መጠየቅ አለብሽ፣ እግሩ ለመወደቅ አለብሽ ወንድም ይበንች ምክንያት ነው የተጎዳ ይላል። የተጎዳቸው እሷ ናት። በዚህ ጨቅላ ልጁን ይዛ በዚህ ፀሐይ ላይ በዚህ ስቃይ ሴት ልጅ ናት እኮ ሴት ልጅ፣ ሴት ልጅ ላይ እንደዚህ ምን አይነት ቀልድ ነው የጫወቱት ያሉት? በዛ ላ ጨቅላ ልጁን ይዛ እንዴ! ምን አይነት ጉድ ምን አይነት ጊዜ ውስጥ ነው ያሉነው? ቤተሰብ የምር በጣም ያሳዝናል። ይሄ ጨቅላ ልጁን ይዛ የምር ያሳዝናል። የሚያሳዝን ነገር ነው። የት ነው የምትሄዳት? እስቲያስቡት ቤተሰብ፣ አሳዝንም የምር በጣም ያሳዝናል ከምለው በላይ ከምለው በላይ እንዴት? እንዴት ብዬ ማውራቱ ራሱ ጋር ይገበኛል። ለምን እንዴት ሴት ልጅ በእንደዚህ መልኩ በጣም የሚያሳዝን ነገር ነው የምር፣ የእኔ እናት በጣም እያሳዝናል። የሰው ልቤን ያካል እና በዚህ ለነሀም ትክክል አይደለም። ጥሩ ስራ አይደለም፣ እየሰራ ያለው እሱም እህት አላት። ሴት ልጅ በእንደዚህ መልኩ መንከራተቱ በእንደዚህ መልኩ ሴት ልጅ ለመጫወት መጫወት እንጂ የነሐም ደግሞ ታናሹ ደግሞ ትሂድ ትሂድ። ወንድሜ እንደው በሰው ላይ ነው የተጨናነቀው ያለው ወንድሜ እንደው ተጎዳ። ወንድም እንደው ተጎዳ። ወንድም እንደው ቤተሰብ በኩል ላይ ነው የታመሙ የከሳ እንዲህ። ምን አይነት ጉድ ነው? ምን አይነት ጉድ ነው? ምንድነው? ቆይ ሰው ሴት ልጅ ይዞ እንደ ሴት ልጅ ላይ እንደዚህ ይጨክናል? ምን አይነት ጉድ ነው? የምር የሚያሳዝን ነገር ነው የምር? በጣም ያሳዝናል። በጣም የሚያሳዝን ነገር ነው። ሴት ልጅ እንደዚህ ሴት ልጅ ላይ መጫወት ያሳዝናል። እንደገና ደግሞ የሚያስጠላ ነገር ነው። ለምን እንዴት ያስጠላል ብላችሁ ቢጠቀኝ፣ ወልዳ ይዛ እንዲህ ሁለት ልጆች ነው ይዛ ብዚህ ውይ ፀሐይ ላይ መንከራተት ጂ ብዘለ ሁሉም ጭወታቸው ጂ ምን አይነት ጉድ ነው? ምን አይነት ጉድ ነው? ምን አይነት ጉድ ነው? በጣም በጣም የምር በጣም ነው የተሰማኝ። ማለት እርግዝና ስኖርም አረፍ አላለችም። ከወለደች በኋላ ረፍት አጣች። እንዲህ ምን አይነት ጉድ እንደሆነ ይገርማል እና በጣም